ከዚህ በፊት በሰራሁት በመጀመሪያው ቪዲዮ ላይ የዘመኑን የመጠነ ባለው ምስቅልቅል በመዳን ይበጃሉ ያልኳቸውን በተለይ በስነ መለኮት ምሁራን ዘንድ እንደ ጥናት የቀረቡትን ለመፍትሄ አቅርቤ ነበር። በተለይ እነዚህን ሶስት ድምጾች ሶስቱን ድምጾች ማዋደድ ብያ፣ መጀመሪያ ለየትኛውም ዘመን፣ ለየትኛውም ውጥንቅጥ፣ ለየትኛውም ኮንቴክስት የሚሰራ ጥሩ ቴዎሎጂ እንሰራለን ካለን የመጽሐፉን ድምፅ መስማት አለብን። የመጽሐፍ ቅዱሱን ዓለም ድምፅ መስማት አለብን የሚለው ነው እና ከዛ በኋላ ደግሞ ቤተክርስቲያን በታሪክ ውስጥ ያለፈችበትን ቤተክርስቲያን የመጽሐፉን መጽሐፍ ውስጥ ያሉትን ሀሳቦች፣ ቃሎች፣ ትዕዛዞች እና ኖርሞች እንዴት ተገበረችው ልድ ከዛ ውስጥ የቸርችን ድምፅ መስማት አለብን። ምክንያቱም አሁን ያለነው ደግሞ ከሂስቶሪካሊ ከመጣችው ቸርች ጋር አላያን እንዳ እንግዳ እንዳንሆን እሱን መስማት አለብን። እንደገና ደግሞ አሁን ያለችው ቸርች ኮንተምፕራሪ ቸርች ዙሪያው ያለውን ድምፅ መስማት አለብን። አንዳንድ ጊዜ ዙሪያችን ያለው ድምፅ ሌላ ጥያቄ፣ የህይወት ጥያቄ፣ የኤግዚስተንስ ጥያቄ፣ የፍትህ ጥያቄ ብዙ ነገሮች ሊኖሩ ይችላል እና እሱን ኢግኖር አድርገን ዝም ብለን መጽሐፉ የሚለው ይሄ ነው ብለን መሄድ አይነት አዝማሚያዎች ይታየዋል። አይ ቲንክ ዛስ ዋይ አሁን ያለው ክርስትና ምንም አያራምድም። በቃ ጀስት እንደ አንድ ጎራ ተጠቅሞ እንትን አንተ እንትን አንተ እንትን ተብሎ ተመዳድበን ያለ ነው። እነዚህ ሶስቱን ድምፆች የሶስቱን ኤሪያ ድምፆች ማዋደድ አለብን የሚል ነው እና የመጽሐፉን ድምፆች የሚለውን ዛሬ ለመናገር ልሞካ። እስቲ ተስፋ አስቆራጭ ጊዜ ውስጥ ነው ያለ ነው እያስባል ክርስትናን በተመለከተ እንደውም ትላንትና አንድ ሀሳብ በሶሻል ሚዲያ በፌስቡክ ላይ አቅርቤ ነበር። አይሲ ውስጥ ያለን አይነት ይሰማኛል። ክርስትናው ነው አይሲ ውስጥ ያለ እና የሆኑ የሆኑ ባለሙያዎች አይሲ ውስጥ ያለውን ሰው ታውቃላች ወይ? የተገጠመለት መሳሪያ ነው ወይም ደግሞ ሐኪሙ ነው በሆኑ መርጃ መሳሪያ፣ አይ አልሞተም አለ ምናምን። አንድ ጊዜ ስናየው ሙየ ሞተ ይመስለናል፣ ግን መሳሪያው ይጠቁመናል። በህይወት አለ ወይ፣ ድምፅ ብቻ ይሰማል ይ አንቀሳቀስም ምናምን፣ እንደዚህ አይነት ነገሮች ይሉናል። እና ክርስትናችን እንደዛ ይመስላል። የሆኑ ሰዎች የሆኑ ታክቲከኛ ሰዎች የሆኑ በየመድረኮቻችን እየዞሩ የሚናገሩ ሰዎች የሆኑ ዘመኑን ዘመኑ ወደፊት ያመጣቸው ስነ መለኮት ሰዎች ምናምን የሚባሉ እነሱ አለ እየበረታን ነው ጌታ ከዚህ ያነሳናል ማ የሚሉ ትኖች ጥሩ ነው አንዳንድ ጊዜ ተስፋ በእርግጥ በሁሉ ነገር ላይ መቁረጥ ከባድ ነው። እነዚህ ሰዎች ያንን ተስፋ ለማንስ እንደንሰራራ ለማድረግ እየሞከሩ ይመስላል፣ ግን አንዳንዱ ደግሞ ገበያም ነው። ምንም ገበያ ነው። ማይካድ ነገር ነው። እና አንዳንድ ጊዜ የችግሩ ተካፋይ የሆኑ ሰዎች ስለ ችግሩ ሲያብራሩት ዋስኮይ ነው ይላል። ይሄ ነገር ወይ ለይተን ሞቶ እንደ አዲስ የእግዚአብሔር መንፈስ በመጥራት በመፈለግ እንደ አዲስ ምን የቱ ጋን የወደቅ ነው ብሎ በማሰብ እንድንሄድ ይረዳን ነበር። ግን ብዙ የሚያታልሉ ነገሮች አሁን እየተደረጉ ነው በየመድረኮቻችን። እሁድ አዲስ ሳምንት ሁሉ ሊሰራልን የሚችል አዲስ ርዕስ ተቀብለን እንመጣለን። እስኪ ደግሞ በዚን ሞክር። እንደዚህ አይነት ነገሮች አሉ እና አይሲ ውስጥ ነው የኛ የዘመኑ ክርስትና በተለይ ወንጌላውያኑ ዘንድ ስንል ይህንን ይህንን ተረድቼ ነው አስተማሪዎች ምናምን ማይገባኝ ለዛ ነው የነባሩስ ድል እየነሳ ነው። ፍቅር ድል እየነሳ ነው። ፍትህ ድል እየነሳ ነው። በነገራችን ላይ ክርስትና የሚመዘንባቸው ቨርችዎች አሉ፣ ካርዲናል ቨርችዎች አሉ። እነሱ በሌሉበት ምንድን ነው ያስተኛ ምናምን የምንለው እዚህ ያለው ያው አይደለም። ምናልባት እሱን እሱን ከማሰብ አኳያ ነው። ወደ ርዕሳችን እንመለስና ይህንን ነገር ልናገር፣ የመጽሐፍ ቅዱሱን ድምፅ መስማት ያስፈልጋል። አሁን ያለውን የሥነ መለኮት አቅጣጫ ልምምድ፣ እንዲሁም ትምህርት ሪሌቫንት ለማድረግ ከአካባቢያችን ጋር፣ ካለንበት ሁኔታ ጋር ለማዋደድ እንዲሰራ ለማድረግ ከፊት እንድናደርገው አሃ፣ ይሄ ነገር ብለን እሱን ለመለማመድ እሱ ላይ እንድንወያይ ለማድረግ የመጽሐፉን ድምፅ መጀመሪያ መስማት አለብን። የመጽሐፉን ድምፅ እየሰማን አይደለም ወይ? እየተሰባበክን አይደለም ወይ? ምን አዲስ ነገር አለና ነው ይህንን ነገር ደጋግመህ የምትለው ልትሉ እንችላላቸው። እስኪ ጉድ ኩዌሽን የመጽሐፉን ድምፅ እየሰማን ነው ብዬ አላምንም። እኔ አንደኛ ምን ለምን በሆነ ቪዲዮ ላይ ተናገር ያለ ለምን ብለን ስናስብ መጽሐፉን ከመስማት ይልቅ የቤተ እምነታችንን ዶክትሪኖች ነው ይዘን ምንገባው። ለዚህ ዶክትሪኖችን ወይም ይሄ በዶክትሪኖቻችን ስህተት ነው ስህተት አይደለም፣ አሁን አይደለም። አሁን የመጽሐፉን ድምፅ ክሊርሊ እንድንሰማ ዊዝ አውት ባያዝ ብንሰማ ሪፎርምድ የሆነው ሰው በሪፎርምድ መነፅር እያየው ከሆነ፣ ፔንቲኮስታል የሆነው ሰው በፔንቲኮስታል መነፅር እያስጮሆ ድምፁ ይሄ ነው እያለን ከሆነ ስቲል ኒውትራል የሆነውን ማለት የኛን ዲኖሚኔሽንን ያላየውን ያላየውን የእኛ ዲኖሚኔሽን ሳይፈጠር በፊት እግዚአብሔር በመረጣቸው ሰዎች በቅዱስ መንፈሱ አማካኝነት ያጻፈውን ያሰፈረውን ድምፅ ለመስማት ይከብድናል። አንዱ ባሪየር ይሄ ነው። ሁለተኛ የቸርችን ኦቶሪቲ ወይም የቸርችን ኦቶሪቲ ስለማናከብር፣ ለምሳሌ ሴንትራሊቲ ስለሌለ ወይም ደግሞ በሌላ ቋንቋ ኢንዲቪጅዋል ስለሆንን ብዙዎቻችን፣ ይ የግል መረዳት፣ የግል እውቀት፣ የግል አላለም ይ ፐርስፔክቲቫችንን ምናምን በጣም ነው አይዶላይዝ ዳርገን የምናከብረው ሰው እሱ ነገር የለጋራ ኦብጀክቲቭ የሆነው ዓለም እንዲድንበት ቅዱሳን እንዲታነጹበት የተሰጠውን የእግዚአብሔርን ድምፅ በስክሪፕቸር ያለውን የእግዚአብሔርን ድምፅ ያግዱታል፣ ይቀላቀሉታል፣ ወይም ድምፁን ይቀንሱታል፣ ድምፁን ይጫኑታል ለማለት ነው። ሰው እነዚህን ነገሮች አንድ ቁጭ ብለን ዲስከስ ብናደርግ ማለት ምን እያልን ነው? ዊዛውት ባያስ የእኔ የሪፎርምድ ቴዎሎጂ ድምፅ ከመምጣቱ በፊትም የተጻፈ ነው። ሪፎርምድ የሚባለው ትራዲሽን ከዚህ ድምፅ ጋር ፓራራሊ አንዳንድ ጊዜ ኦቨር መሄድ የለበትም። ፓራራሊ ከሄደ እሰየው። ግን ደግሞ ብዙ ጊዜ በታሪክ ውስጥ ብዙ ድምፆች ብዙ ቴዎሎጂዎች ሲነሱና መጀመሪያ ከዛ ጋር የተጠጋጋ የሆኑና አፍተር ኦል የሆነ ስትራክቸር ምናምን ሲያበጁለት ወደ ታች ይወርዳሉ። ስለዚህ ታች የወረደውን ድምፅ ነው ሁልጊዜ ስክሪፕቸር ድምፅ የምንለው። ስክሪፕቸር ድምፅማ ከሰማን ታሪክን የእስራኤልን ታሪክ እናዳምጣለን በኤርሊ ሴንቸሪ ላይ የነበሩት ቅዱሳት የተወቀሱበት የተሞገሱበትን ነገሮች እናገኛለን። ከዛ ደግሞ እንማራለን ማለት ነው እና እንዲህ ነው የስክሪፕቸርን ድምፅ መስማት ያለብን። ይሄ ቀድሞ በቴዎሎጂ ትምህርት ቤት ውስጥ ወይም ሄርሜቲክስ ምናምን በሚባለው ሳይንስ ውስጥ እንሰማላል። መጀመሪያ የመጀመሪያ ተደራሲዎች ያልሰሙትን ድምፅ አሁን አንሰማም ይላል። ይሄ ዋን ዋን ኮርስ ላይ እንደ ሄርሜቲክ ሳይንስም አርትን እንደ ሳይንስ እንደ ቀመር የተቀመጠልን እንደ መርህ የተቀመጠልን የማይሻር መርህ ማለት አንድን መልእክት፣ መጀመሪያ ከሰሙት ሰዎች አስበልጠን ወይም ኦቨር ስፕሪቹዋላይዝ አድርገን ወይም አላጎራይዝ አድርገን ወይም ደግሞ ምን ልበል፣ ዝም ብሎ ከላይ ከላይ ነው እንጂ ዋናው መልእክቱ ውስጥ ነው ብለን የሌለ ነገር ምንፈረካክስ ከሆነ ከድምፁ እየራቀን ምንሄደው። ይሄ በታሪክ ውስጥ ቤተክርስቲያን ስትተችበት የኛም ዘመን የኛም ቤተክርስቲያን አሁን ያለን ቤተክርስቲያን ከዚህም አታመልጥም ስንተችበት የነበረ ነው። ስለዚህ መጀመሪያ የመጽሐፉን ድምፅ የመጽሐፉን ዓለም የቅዱሳት መጽሐፍትን ዓለም ድምፅ ለመስማት የመጀመሪያ ተደራሲዎች የሰሙትን ድምፅ ማግኘት አለብን። ይህንን ለማግኘት የተሻለ በጥናት የተሻለ ኦቶሪያል ኢንቴንሽን ልንይዘው እኛ የመሰለንን ቤተ እምነታችን ጋር የሚገጣጠመውን ድምፅ ከመስማት ኦቶሩ ምን ሊልፈልጉ ነው የሚል ሀሳብ ሊኖረን ይገባል። የመጽሐፉን ድምፅ መስማት ቤዚክ ነው ብያቸዋል። ስለዚህ ኦቶሪያል ኢንቴንሽን ሊኖረን ይገባል ማለት ነው። ብዙ ጊዜ ይህንን መድኘት የሚቻለው እንደ አዲስ ማጥና ጥሩ ነገር ነው፣ ግን ደግሞ ከኛ በፊትም በቢብሊካል ስተዲስ ያጠኑትን ሰዎች ሀሳብ የፈረካከሱትን ሁሉ አይደለም ግን ካጠኑት በኋላ ለምን ዓላማ ይሄ መጽሐፍ የተጻፈው የሚለውን የሰሩሉን ነገሮች ማገናዘብ ኮምፔርን ኮንትራስት ማድረግ ያስፈልጋል። አብዛኞቻችን ፕሮቴስታንት አሁን ለምሳሌ የገላታን መጽሐፍ የጀስቲፊኬሽን ባይፌዝ መጽሐፍ ነው፣ የሮሜን መጽሐፍ የጀስቲፊኬሽን ባይፌዝ መጽሐፍ ነው፣ የኤፌሶን መልእክት የእምነት ጽድቅ የሚገኘው በእምነት ብቻ ነው የሚለውን ማጽደቂያ መጽሐፍ ነው እያልን ነው። ካልተሳሳት አብዛኞቻችን እሺ፣ እንደዛ ብዬ ልናገር። ግን ጸሐፊው ሲጽፍ ዓላማው ለምንድን ነው የኤፌሶንን የጻፈው? እያንዳንድ አምነህ ነው የምትጸድቀው እያንዳንድ እያለ ነው ወይስ፣ አጠቃላይ ዓላማው ምንድን ነው? እነዚህ አሁን ያልኳቸውን ሀሳቦች የሆነ የሆነ ቦታ ላይ ልናገኛቸው ይችላለን። ግን ቢግ ቴም ትልቁ ድምፅ የኤፌሶን እሱ ነው ወይ የገለያታ ትልቁ ድምፅ መጽደቅ ያለው በሕግ ስራ ሳይሆን በእምነት ነው የሚለው ነው ወይ ትልቁ ቴም ያለው፣ የአንድ አርጊመንት ምዕራፍ ሁለት ላይ ያለው አርጊመንት እንዲህ አይነት ሀሳቦችን አምጥተዋል። ሶስት እስከዚህ ጋር ይሄዳል፣ ምዕራፍ አንድ እስከዚህ ጋር ይሄዳል፣ ምዕራፍ አራት እዚህ ጋር ይሄዳሉ ብሎ ማሰብ ያስፈልጋል። ሶ የመጽሐፉን ድምፅ ልንሰማ ይገባል። እኔ ለምንድን ነው ይህን ቪዲዮ የምሰራው እየሰማን አይደለም የሚል አርጊመንት አለ። አርጊ አጌንስ ማድረግ ትችላላችሁ። በተለይ በጨዋደም ዲያሎግ መፍጠር ይቻላል። መጽሐፉን ድምፅ ብንሰማ ኮንስትራክቲቭ የሆነ ቴዎሎጂ ይኖረናል ብዬ አስብ ነበር። ቸርችም እንዲህ በእንዲህ አይነት አዙሪት ውስጥ ትገባለች ብዬ አላስብም እና አሁን ያለው በተለይ ሶሻል ሚዲያ ላይ ያለው የዶክትሪናል ክርክር የዶክትሪናል ኮሬክትነስን ለመጠበቅ ያውም የመጽሐፉን ድምፅ በረሳ መልኩ ያለው ክርክር በጣም አስቸጋሪ የሆነ ነው። አንዳችንም አንዳችንንም አናተርፍም ብዬ አስባለሁ። የመጽሐፉን ድምፅ ከመስማት ጋር ችን ጨምሬ ይጨርሳለሁ። ከኖኒካል መሆን አለብን። እግዚአብሔር በዚህ ዓለም ለማዳን ለመቤዠት የተራመደበትን ታሪክ በሀሳባችን ውስጥ መያዝ ያለብን እኛ አንድ ነገር አንድ ዶክትሪን ስንተነትን አክት ኦፍ ጋድ ኢን ሪደምሽን ሂስትሪ ምንድን ነው፣ ይሄ የቱ ጋ ነው የሚገባው ብለን ትንሽ ማዋደድ አለብን። ካኖኒካል ነን እኛ ካኖኒካል ቡኮችን ነው የምንቀበለው። ከዘፍጥረት እስከ ራዕይ እግዚአብሔር የማዳን እርምጃ፣ የማዳን ዓላማ ፍጻሜውን ምናምን ይናገራሉ እና የምንለው ዶክትሪን፣ የምንጋደልለት፣ ሰውን የምንወግርበት፣ ሰውን የምንወቅጥበት፣ ሌላ ነገርን የተዘናጋበት ነገር እነዚህ ነገሮች ያስባሉ ወይ? እኔ ስነ መለኮታችን ለምን እንዳልሰራ በዚህ በዚህ በዚህ ምክንያት የሚለውን በተከታታይ ከነዚህ ሦስቱን ድምፆች ከጨረስኩ በኋላ አወራለሁ። የሚቀጥለው የሚሆን የሚችለው የቸርች ድምፅ ነው። ቸርች ከዚያ አላት፣ ውሳኔዎች አሏት። ብዙ ብዙ በየዘመን በተለወጠ ቁጥር ብዙ ቴዎሎጂዎች ያንን ካውንተራት ለማድረግ ተነስተዋል፣ እና የእሱን ድምፅስ እንዴት ነው የምንይዘው የሚለውን የሚቀጥለው ለመስራት ሞክራለሁ። መልካም ቀን፣ አመሰግናለሁ።